ሰላም ውዶች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እግዚአብሔር ይመስገን እኔ ያለው። እናንተ እንዴት ናችሁ? ስራ እንዴት ነው? ቆይታ ሁሉ ሰላም ነው ወይ? እኔ ጋር አሪፍ ነው፣ ፈጣሪ የተመሰገነ ይሁን። የኔ ቅመሞች ስራ እንዴት ነው? ሁሉ ሰላም አለው? እግዚአብሔር ይመስገን። እውነት ዛሬ በጣም የገረመኝን ነገር ልነግራችሁ ነው ማለት ነው። ምንድነው ብትሉኝ መዳሜ ከባሏ ጋር ስትጣላ እኔ ነው የምታኮርፈኝ በቃ ከልጆቿ ጋም እንደዛ ለምንድን ነው ቆይ እኛ ምን አደረግን እንዴ እናንተ ጋም ነው ወይ ስኔ ጋር ብቻ ነው ቆይ በጣም የሚገርም እኮ ነው እኛ ምን እናድርጋቸው እሺ እኛን የሚያኩርፉ ለምንድን ነው እኛ እየሰራን እስካለን ድረስ ስራችን እስከምንሰራ ድረስ ለምንድን ነው እኛን የሚያኩርፉን ቆይ ሙሉ ቀን በቃ ዝግት ነው ያለችው ማለት ነው ከዛ ምንድነው ማዳም ብዬ ልጠይቃት እራሱ ፈልጌ ነበርና አልጠየቃትም እስቲ ብዬ ነው ነውና ይሄ ለምን እንዳኮረፈች ትዝ ያለኝ ነገር ቢኖር ቪዲዮ ቀርጬ ነበረ እዛ ማለት ነው። ከዛን ይመስለኛል ወይም ብቻ አላቅም፣ በዛ ይሁን አላቅም ብቻ ውዶች፣ ከዚህ በፊትም ቪዲዮ እነሱ ከልጆቻቸው ጋር ስለማይወዱ ቪዲዮ እንትን አትበሉ ብዬ ነበር። እና ይመስለኛል ከልጇ ጋር ፎቶ ተነስቼ ወይም አይታኝ ሊሆን ይችላል። ብቻ አላቅም፣ ለዛ ይመስለኛል። እና ውዶች ባካችሁ ተጠንቀቁ ቪዲዮ ሆነ ፎቶ ከልጆቻቸው ጋር እንዳትነሱ እውነቴን ነው የምለው ማለት ነው እንዳትነሱ በቃ ልጁ ደግሞ በቃ ከኔ ጋር ስልክ ሲይዝ ምናምን በቃ እየሮጠ ነው እኔ ጋር የሚመጣው በቃ ስልኬን ይጎረጉራል ምናምን ነገር እና ፎቶ ምናምን እነሳለን ከህፃኑ ጋር ማለት ነው እና ለዛ ይመስለኛል ብቻ አላውቅም ያው ለምን ከልጁ ጋር ተነሳች ምናምን የሚል ነገር አስባም ነው ብዬ አሰብኩኝ። ታውቃላችሁ እና በቃ በተቻለ መጠን እውነት ከነሱ ልጆች ጋር ፎቶም ሆነ ምን በቃ አያስፈልግም ማለት ነው። እውነቴን ነው የምለው። ያው የነሱ ልጆች ደግሞ ከመቀራረባቸው የተነሳ በጣም በቃ እንደ እናታቸው ነው የሚያዩት፣ እኛም ደግሞ እንደዛ ነው የምናያቸው ማለት ነው። እና ሴትዮ ለምን ከልጁ ጋር ለምን ፎቶ ተነሳች ብላ በቃ አኮረፈችኝ ማለት ነው። ለምንድን ነው ቆይ እንደዚህ እንዴ በጣም እኮ ነው የሚገርመው ውዶች። እኔ ጋር ነው ወይስ ሁሉም ጋር ነው? ቆ እንዲህ አይነት ነገር አረ እኔ በጣም ገርሙኝ ነው። እና ሀሳባችሁን እስቲ አዎ፣ አይደለም የሚለውን ደግሞ ኮመንት ላይ እስቲ አሳውቁኝ። እኔ በጣም ስለገረመኝ ነው ለምን አልነገራችሁም ብዬ ነው። እና በጣም ነው የሚገርመው። እነሱ አይወዱም ከሪዎቻቸው ጋር ፎቶም ሆነ ምንም ነገር በቃ ለምን እንደሆነ። እኔ ጋር ብቻ ነው መሰለኝ ይሄ ነገር፣ እኔ እንጃ። እኔ በጣም ስለገረመኝ ይሄ ነገር ለምን እንደዚህ ሆነ ብዬ ለእናንተ ለማሳወቅ ነው ይሄን ቪዲዮ እየቀረጽኩ ያለሁት ማለት ነው። ያው ምንም አይመችም ደግሞ እነሱ ጋር ሆኖ ቪዲዮ መቅረጽ። አሁን ራሱ ሀዲቃ ላይ ቁጭ ብዬ ነው ዝም ብዬ ከልጁ ጋር እያጫወትኩት እየቀረጽኩ ነው ያለሁት ማለት ነው ውዶች። እና ጥንቃቄ አድርጉ፣ ተጠንቀቁ። እነሱ እኮ በቃ አንድ ነገር ካዩ በቃ ሁሌም ነው እንደዚ ነገር ነው የሚያደርጉት ብለው የሚያስቡት ማለት ነው። በቃ አንዴ ከነገረችኝ ኦኬ እሺ ብዬ ከተኩኝ፣ በቃ ያ ነገር ነው አይሞራ ላይ እየመጣ እንትን የሚላት እንደዛ ነው የምታደርገው ሁሌም ብላ ታስባለች። እና ውዶች በተቻለን መጠን ብንጠነቀቅ፣ እውነቴ ነው የምለው ማለት ነው። ከነሱ ልጆች ጋር ፎቶም ሆነ ቪዲዮ በቃ ለመነሳት ምንም በቃ አያስፈልግም። ምክንያቱም እነሱ በቃ የሆነ በመጥፎ ነገር ነው የሚወስዱት ማለት ነው። ጥሩ ነገር ምንም በቃ አእምሯቸው ላይ አይመጣም። ለምን እንደሆነ እኔ አላውቅም ብቻ ባናደርግ እንዲሁም ቪዲዮ የሚባል ነገር ፎቶም ከልጆቻቸው ጋር ባንነሳ ብዬ ነው ማስበው። እኔ ማለት ነው በጣም ነው ያናደደችኝ። ምክንያቱም እኔ ምንም ያነሳሁት ነገር የለም አጋጣሚ ልጇ ስልኬን ይዞ ስለነበረ ስላየች ነው እንግዲህ ያው እንትን ብላ ነው። እና ውዶች ጥንቃቄ እናድርግ፣ ጥንቃቄ እናድርግ። ከዚህ በፊትም እኔ ብያለሁኝ። እና ከኔ ጋር የምትሰራው ልጅ በጣም ነበር ልጇን የምትወደው ማለት ነው በቃ ፎቶ አብራው ትነሳለች። ልጁ አብራት ነው የሚተኛው። ምናምን ነገር ያወጻልች ስለሆነ እሷናት በቃ ልጁን እያሳደገች ያለችው ማለት ነው። ከዛን ሴትዮዋ ለምን ፎቶ አነሳሹ ብላ እንዲሁም በቃ ስልኳን ወስዳ በቃ ድሌት ያደረገችባት በቃ ድሌት ማለት ነው። ለምን ብላ በቃ ምን ልበልሽ? እና በጣም ከባድ ነው ውዴ። ብቻ እግዚአብሔር ይጠብቀን፣ በሰላም ወደ ሀገራችን ይመልሰን ነው በጣም ከባድ ነው። የነሱ ልጆች ደግሞ ያው እስከምንይዛቸው ድረስ